የቀድሞ የህወሃት አባል የነበሩት ወይዘሮ ኬሪያ እንግዲህ የማያውቋቸው ኢትዮጵያዊ የለም ማለት ይቻላል። በህወሃትና በእሳቸው መካከል ምንድን ነው የተፈጠረው? ወደ ኋላ 40 እና 50 ዓመት ህዝብህን እንዲመለስ አድርገህ እንደገና ተመልሰው ወደ ጦርነት ሰላም ጠናስጥልን። ሚኪ ነኝ፣ ከሚኪ ታቦር ኒውስ ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ቻናል እንግዲህ ወቅታዊና አጫጭር ልደመጡ የሚገቡ ጠቃሚ የሆኑት መረጃዎች፣ እንዲሁም ሚዛናዊ መረጃዎች ስለሚተላለፉ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድዳርስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ህወሓት ብዙ ትግል አድርጎ ከጫካ በከፍተኛ ሁኔታ የጫካ ትግል የጀመረው ህወሓት ደርግን ገልብጦ አራት ኪሎ መግባቱ የሚታወቅ ነው። ለብዙ ዓመታት ጫካ ትግል ካደረጉት መካከል አንዱ የቀድሞ የኢትዮጵያ ጠቅላይ ሚኒስትር የነበሩት መለስ ዜናዊ ነበሩ። ፈርቀዳች ከነዛ መካከል የእሳቸው ቅርብ አጋሮች ከመባሉት መካከል አንዱ ዶክተር ደብረ ጽዮን እነ ስብሐት ነጋ በርካቶች ናቸው፣ ተነግሮ የማያልቅ እሱ ብቻ ሳይሆን የቀድሞ የኢትዮጵያ ጠቅላይ ሚኒስትር ባለቤት የነበሩት ወይዘሮ አዜ መስፍን፣ ሞንጀሪኖ ወይም ፈትለ ወርቅ የተለያዩ ባለስልጣናት ህወሀት ውስጥ አሁንም እንደሚገኙ ጭምር የአደባባይ መረጃዎች ናቸው። ታዲያስ ህወሀት አንጋፋ ፖለቲካ ፓርቲ መካከል ኢትዮጵያ ውስጥ ካሉት እያደግጋ በጣም ቅርብ ግንኙነት አለ የተባለው ዋናም ነው የሚባለው ህዋት ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን መያዛቸውን ተከትሎ ወደ መቀሌ መግባቱ የሚታወስ ነው። አብዛኛው የህዋት ቡድን ታዲያ የጦርነቱ መነሻ በመሃላቸው የተፈጠረው ያለመግባባት ነበር። ፖለቲካ ቁማር ነው። ፖለቲካ ቁማር በጣም በሚያሳዝን የድሀ ልጅ ስር ያልቃል፣ በርካቶች እንደቅጠል ይረግፋሉ በማለት ነው በርካቶችም የገለጹት። ካድሬዎቹ በተጣሉት ቁጥር ስር ያለው የድሀ ልጅ ይሞታል፣ ያልቃል በማለትም በሰዓቱ በርካቶቹም ሀዘናቸውን ሲገልጹ ነበር። ታዲያስ የእርስ በርስ ጦርነት አይነገርም፣ የእርስ በርስ ጦርነት አያስፈልግ። በጣም የሚያሳዝነው የእርስ በርስ ጦርነት የድሃ ልጆች እንደ ቅጠል ረገፉ። የኢኮኖሚ ድክመት ሁሉንም ዞሮ ዞሮ ጎዳ። ከዚህ በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት ጦርነት ለማንም አይጠቅምም። በጦርነት አሸናፊ የለም፣ ሁለቱም ተሸናፊ ነው ማለታቸውም የምታወሱ ነው። አዎ የምታወቀው በሰሜኑ ጦርነት ኢትዮጵያ ውስጥ ከተከሰተ በኋላ የእርስ በእርስ ውጊያ ከተፈጠረ በኋላ ሁለቱም በኢኮኖሚ ድክመት ድቀት ውስጥ ነው ገቡት። ትግራይም የኢትዮጵያ አካል ነጭ ኢትዮጵያም ለራሷም ትግራይ የኢትዮጵያ አካል ባትሆን እንኳን ከአጎራባች ሀገር ውጊያ ራሱ በጣም ከባድ ነው። ለጦር መሳሪያ የሞጡት ወጪዎች አጎራባች ሀገር በገባ ቀውስ፣ እዚህም ቀውስ ይገባል። ሱዳን ስታደግ ኢትዮጵያ ታድጋለች በእጅ አዙር ማለት ነው። ሱዳን ካላደገች ጦርነት ውድመት ውስጥ ከገባች ኢትዮጵያም እንደዛው። ደግሞ በኢኮኖሚ ላይ ተጽዕኖ ያሳድራል። ስደተኞችና ጥገኝነት ጠያቄዎች ቁጥርም ይበዛል። እንደዛው ነው ነገሩ። የእርስ በርስ ጦርነት ይቅርና የአንድ ሀገር ጦርነት ይቅርና በጣም ከባድ ነው። በሰዓቱ ታዲያ ህወሀት ስልጣን ላይ በነበረበት ሰዓት ላይ በከፍተኛ ሹመት ደረጃ ካሉት መካከል አንዷ የነበሩት ወይዘሮ ኬሪያ ነበሩ። ወይዘሮ ኬሪያ በሰዓቱ በህወሃት ፖለቲካ ውስጥ ከፍተኛ ትኩረትና ተናጋሪ አልፎም ደግሞ ጥሩ የፖለቲካ አቋም እንደነበራቸው ጀምረም ነው ለህወሃት በሰዓቱ የኋላ ኋላ ሰሜን ጦርነት ስነሳም አሁንም ከህወሃት ጋር በመሆንም ብዙ ውጣ ውረዶችን ያሳለፉ ናቸው። የህወሃት ከፍተኛ ባለስልጣናት የነበሩት ሰሜን ጦርነት ተከትሎ በርካቶች ወደ በረሃ ሲሸሹ ቀሪዎቹ ታስሯል። ሁሉም መከራን የመከራ ገፈት ቀማሽ ነበር። ታዲያ ከነዛ መካከል አንዱ የሆኑት ወይዘሮ ኬሪያ ነበሩ። ኬሪያ ከሰሜን ጦርነቱ መልስ በአደባባይ በህወሃት መካከልና በእሳቸው መካከል ነገሮቹ ተፋጡ አልወጡም ነበር። አቶ ጌታቸው ረዳ እንደምታወቀው በነ ደብረ ጽዮንና በአቶ ጌታቸው ረዳ ቡድን መካከል ክፍፍል ተፈጥሮ፣ እንደምታወቀው እዛም ከመቀሌ ትቶ ሹመት አግኝቶ ወደ መዲናችን አዲስ አበባ መጥቶ በአፍሪካ ዙሪያ ውጭ አማካሪ ዙሪያ አጠቃላይ ጠቅላይ ሚኒስትሩ መሾማቸው የምታወሱ ነው። ታዲያስ ከዛ በኋላም ዝምታቸውን ስመርጡ የነበሩት ወይዘሮ ኬሪያ በአደባባይ ወጥቶ ህወሃትን ማውገዝ ጀምሯል። ስለ ጦርነቱ ነው፣ የድሃ ልጆችን አስበሉ፣ የድሃ ልጆችን አስቀጠፉ፣ በርካታ ቁጥር ያላቸው በሚሊዮን ቁጥር የሚገመቱ ኢትዮጵያኖች አለቁ፣ በማለትም መናገራቸው በርካቶችን የህወሃት አመራር ደጋፊዎችን በርካቶችን እንዳስቆጣ ጭምርም ነው። አብዛኛው የህወሃት ደጋፊ በከፍተኛ ሁኔታ ቁጣቸውን እሳቸው ላይ የገለጹ እንደሚገኙ ጭምርም ነው። እሳቸው የገለጹ ያሉት አሁንም ህወሃት ወደ ኋላ አይደለም የድሃ ልጆችን ጦርነት አሁንም ከፍተኛ ቁጥር ያለውን ኢትዮጵያዊን ለመማገድ ተዘጋጅተዋል በማለትም ነው ሀሳባቸውን ሲገልጹ፣ ብርቱ ትችት ወደ እሳቸው እንዳሰነዘረባቸው ጭምርም ነው የወጡት መረጃዎች የሚያሳዩት። ዛሬ ደግሞ አጠቃላይ የወጡት መረጃዎች የሚያሳዩት የባህር በር ጉዳይም ነው እሳቸው ወደ ጠቅላይ ሚኒስትር ዶክተር አብይ አህመድ ቡድን ሳይቀላቀሉ እንዳልቀሩ ጭምር ነው በርካቶቹ የገለጹ ያሉት። ምክንያቱም አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድ ጋር በጣም ቀረቤታ የተነሳ ሀሳባቸው አቋማቸውን የጠቅላዩን ከመደገፋቸውም የተነሳ ከጠቅላዩ ጋር በመስማማታቸው የተነሳ ከመቀሌ ከፍተኛ ብርቱ ትችትና ወቀሳ ከህወሃት ከነ ደብረ ጽዮን ቡድን መቅረቡም የሚታወስ ነው። አቶ ጌታቸው ረዳ ከእኔ በላይ ለትግራይ ህዝብ የሚያስብ የለም ብለዋሉም። ምክንያቱም ከዚህ በኋላ ጦርነት ስለማያስፈልግ እንጂ ጠቅላይ ሚኒስትር አብይ አህመድ አስተሳሰብን መደገፍ ሳይሆን የጋራ የሚያግባባን ሀሳቦች ስላሉ በዛ ላይ ስለተግባባን እንጂ የትግራይን ህዝብ ጥቅም በፍጹም ለማንም አንገተ ይቀላታል እንጂ አሳልፍ ያልሰጥም ማለታቸውም የምታወስ ነው። ወይዘሮ ኬሪያ እንደዛም ነው የሚያስቡት በማለትም ነው። እስኪ ደግሞ ዛሬ አነጋጋሪ ንግግራቸው ስለ ወደብ ዙሪያ እየተናገሩት አለ። የኢትዮጵያ የባህር በር ጥያቄ አዎንታዊ መልስ እስከሚያገኝ ድረስ የምትዘጋ ፋይል አይደለም። ወይዘሮ ኬሪያ ኢብራሂም የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ። የኢትዮጵያ የባህር በር ጉዳይ አውንታዊ መልስ እስኪያገኝ ድረስ የሚዘጋ ፋይል ስላልሆነ የተጀመረው ሰላማዊና ዲፕሎማሲያዊ የባህር በር ጥያቄ ተጠናክሮ መቀጠል እንዳለበት የቀድሞ የፌድሪ ፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ገለጹ። ወይዘሮ ኬሪያ ለወጋሂታ ጋዜጣ እንደገለጹት የባህር በር ጥያቄው ኢትዮጵያ ካላት የህዝብ ብዛትና ኢኮኖሚ እድገት አንጻር ያለ የባህር በር መኖር ስለማትችል ጥያቄው አዎንታዊ መልስ እስከሚያገኝ ድረስ የምዘጋ ፋይል አይደለም። የባህር በር ጥያቄ አዎንታዊ መልስ ሳያገኝ የሚቀለበስ ወይም ልዘጋ የምችል ፋይል አይደለም ስባል ጥያቄ ጥያቄው አሁን ባይመለስም የቀጣዩ ትውልድ የቤት ስራ የሚሆን ነው ስሉ ገልጸዋል። የኢትዮጵያ የባህር በር ጥያቄ ማንሳቷ ፊታዊ ህጋዊና ትክክለኛ መሆኑን ያነሱት ወይዘሮ ኬሪያ ይህ ጥያቄ መዘግየቱ ካልሆነ በስተቀር በአሁኑ ጊዜ እንደ ጥያቄ መነሳቱ ተገቢ ፊታዊና መብቱ ነው፣ ስለዚህ ፊታዊ መልስ እስከሚያገኝ ድረስ ተጠናክሮ መቀጠል አለበት ስሉ ተናግረዋል። ኢትዮጵያ የባህር በር የምታገኝበት ሁሉንም ሰላማዊ መንገዶች መጠቀም አለባት። ምክንያቱም ከጂኦግራፊ ታሪክ፣ ኢኮኖሚና ከሌሎች ጉዳዮች አንጻር የባህር በር የማግኘት መብት አለ ቃላት ከዚህ መነሻነት ጉዳዩን በዲሞክራሲያዊና በሰላማዊ መንገድ ለመፍታት የተጠናከረ ጥረት ያስፈልጋታል ብለዋል። ኢትዮጵያ የባህር በር ለማግኘት ዲፕሎማሲያዊ ትግሏን ማጠናከር አለባት ማለት ዲፕሎማሲያዊ ትግል ከኃይል አማራጭ የተሻለና ሁሉንም ተጠቃሚ የሚያደርግ በመሆኑ ነው ያሉት ወይዘሮ ኬሪያ የተጀመረው ዲፕሎማሲያዊ ትግል ተጠናክሮ እንዲቀጥል የሁሉም ኢትዮጵያዊ ስራ ሊሆን እንደሚገባ ተናግረዋል። እንደ ወይዘሮ ኬሪያ ገለጻ በቀጠናው ያለው መሰረታዊ ልዩነት ከባህር በር ጋር የተያዘ ጉዳይ ነው። ይህ ማለት ከተፈጥሮ ሀብት ፊታዊ ተጠቃሚነት ጋር የተገናኘ ነው። አንዳንዶቹ ሀገራት ትንሽ የህዝብ ቁጥር ይዞ ትልቅ የባህር በር አላቸው። በአንጻሩ ኢትዮጵያ ከመቶ 30 ሚሊዮን በላይ ህዝብ ይዛ የባህር በር የላትም። ይህ ደግሞ በጣም ጎጂ ነው። ይህ ጥያቄ ከተመለሰ ከኢትዮጵያም አልፎ ለአካባቢው ጭምር የሚጠቅም በመሆኑ አውንታዊ ምላሽ ሊያገኝ ይገባልን ብለዋል ኢትዮጵያ የባህር በር ያጣችበት በአጋጣሚ ሳይሆን በታሪካዊ ስህተት ነው ያሉት ወይዘሮ ኬሪያ ከዚሁ ጋር ተያይዘው ጥያቄው ተገቢ ስለሆነ ከቀጠናው ሀገሮች ጋር አለመግባባት ሊኖር አይገባም ብለዋል። ይህንን ጥያቄ ተከትሎ የአፍሪካ ቀንድ ሀገራት አለመግባባት ውስጥ ሊገቡ አይገባም ስባል ጥያቄው ፍትሃዊና ተገቢ ከመሆኑ በተጨማሪ ለአካባቢው የጋራ ሰላምና ልማት ወሳኝ በመሆኑ በአዎንታ መቀበል ያስፈልጋል ሲሉ ገልጸዋል። በቀጠናው የጋራ እድገትና ሰላም እንዲሰፍን ኢትዮጵያ የባህር በር ማግኘት አለባት ያሉት ወይዘሮ ኬሪያ የኢትዮጵያ የባህር በር ጥያቄ ከተመለሰ ለራሷ ብቻ ሳይሆን በአካባቢው የተረጋጋ ኢኮኖሚ ሰላምና ደህንነት እንዲሰፍን አጋዥ ነው ብለዋል። ማንንም ሳይጎዳ በቀጠናው ሀገራት ኢኮኖሚያዊ መነቃቃትን ከመፍጠሩ በተጨማሪ በእነዚህ ሀገሮች መካከል ሰላምና ወንድማማችነት እንድጠናክር ያደርጋል። በመሆኑም የባህር በር ባለቤትነት ኢትዮጵያን ብቻ ሳይሆን ሌሎች ሀገራትም ጭምር ተጠቃሚ ስለሚያደርግ አዎንታዊ ምላሽ ሊያገኝ ይገባል ሲሉ አመልክተዋል። ሚጌታ ቦር ኒውስን ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ለእሳታት ካሉኝ መረጃዎች ይህን ይመስላሉ። በወቅታዊና ቻጭር መረጃ እስከምንገናኝ ድረስ በያላችሁበት የዓለም ክፍል ሰላም ያቆያችሁ።